ምዕራፍ 9 የይሩበኣል ልጅ አቤሜሌክም ወደ ሴኬም ወደ እናቱ ወንድሞች ሄደ፥ ለእነርሱም ለእናቱ አባት ቤተሰቦችም ሁሉ በሴኬም ሰዎች ሁሉ ጆሮ ሰባ የሆኑት የይሩበኣል ልጆች ሁሉ ቢገዟችሁ ወይስ አንድ ሰው ቢገዛችሁ ምን ይሻላችኋል? ብላችሁ ንገሯቸው ብዬ እለምናችኋለሁ፤ ደግሞ እኔ የአጥንታችሁ ፍላጭ የሥጋችሁ ቍራጭ እንደሆንኩ አስቡ ብሎ ተናገራቸው። የእናቱም ወንድሞች ይህን ቃል ሁሉ ስለ እርሱ በሴኬም ሰዎች ሁሉ ጆሮ ተናገሩ። እነርሱም እርሱ ወንድማችን ነው ብለው አቤሜሌክን ለመከተል ልባቸውን አዘነበሉት። ከበዓል ብሪትም ቤት ሰባ ብር ሰጡት። በዚያም አቤሜሌክ ምናምንቴዎችንና ወሮ በሎችን ቀጠረበት። እነርሱም ተከተሉት። ወደ አባቱም ቤት ወደ ኦፍራ ሄደ። ሰባ የሆኑትንም የይሩ በዓልን ልጆች ወንድሞቹን በአንድ ድንጋይ ላይ አረዳቸው። ትንሹ የይሩበኣል ልጅ ኢዮአታም ግን ተሸሽጎ ነበርና ተረፈ። የሴኬምም ሰዎች ሁሉ ቤትሜሎም ሁሉ ተሰበሰቡ፣ ሄደውም በሴኬም በአምዱ አጠገብ ባለው በአድባሩ ዛፍ በታች አቤሜሌክን አነገሱ። ይህንም ነገር ለኢዮአታም በነገሩት ጊዜ ሄዶ በገሪዛን ተራራ ራስ ላይ ቆመ፣ ድምፁንም አንስቶ ጮኸ፣ እንዲህም አላቸው። የሴኬም ሰዎች ሆይ እግዚአብሔር እንዲሰማችሁ ስሙኝ። አንድ ጊዜ ዛፎች በላያቸው ንጉሥ ሊያነግሡ ሄዱ። ወይራውንም በእኛ ላይ ንገሥ አሉት። ወይራው ግን እግዚአብሔርና ሰዎች በእኔ የሚከበሩበትን ቅባቴን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ግን ንገሥ አሉት። በለሱ ግን ጣፋጭነቴንና መልካሙን ፍሬዬን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ዛፎችም ወይኑን መጥተህ በላያችን ንገሥ አሉት። ወይኑም እግዚአብሔርንና ሰውን ደስ የሚያሰኘውን የወይን ጠጄን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ዛፎችም ሁሉ እሾህን መጥተህ በላያችን ንገሥ አሉት። እሾህም ዛፎችን በእውነት እኔን በእናንተ ላይ ታነግሡኝ እንደሆነ፣ ኑ ከጥላይ በታች ተጠጉ፤ እንዲሁም ባይሆን እሳት ከእሾህ ይውጣ፣ የሊባኖስንም ዝግባ ያቃጥል አላቸው። አሁንም እንግዲህ አቤሜሌክን በማንገሳችሁ እውነትንና ቅንነትን አድርጋችሁ እንደሆነ፣ ለይሩበኣልም ለቤቱም በጎ አድርጋችሁ እንደሆነ፣ እንዳደረገውም መጠን ለእርሱ የተገባውን አድርጋችሁ እንደሆነ፣ አባቴ ስለ እናንተ ተጋድሎ ነበርና ለምድያምም እጅ ሊያደናችሁ ነፍሱን ለሞት አሳልፎ ሰጥቶ ነበረና እናንተም ዛሬ በአባቴ ቤት ተነሥታችኋልና፣ ሰባ የሆኑትን ልጆቹንም በአንድ ድንጋይ ላይ አርዳችኋልና፣ ወንድማችሁም ስለሆነ የባሪያይቱን ልጅ አቤሜሌክን በሴኬም ሰዎች ላይ አንግሣችኋልና፣ እንግዲ ለይሩበኣልና ለቤቱ እውነትንና ቅንነትን ዛሬ አድርጋችሁ እንደሆነ በአቤሜሌክ ደስ ይበላችሁ። እርሱ ደግሞ በናንተ ደስ ይበለው። እንዲህ ባይሆን ግን ከአቤሜሌክ እሳት ይውጣ የሴኬምንም ሰዎች ቤት ሚሎምንም ይብላ፣ ከሴኬምም ሰዎች ከቤት ሚሎም እሳት ይውጣ አቤሜሌክንም ይብላ። ኢዮአታምም ሸሽቶ አመለጠ። ወንድሙንም አቤሜሌክን ፈርቶ ወደ ብኤር ሄደ፣ በዚያም ተቀመጠ። አቤሜሌክም በእስራኤል ላይ ሦስት ዓመት ነገሰ። እግዚአብሔርም በአቤሜሌክና በሴኬም ሰዎች መካከል ክፉን መንፈስ ሰደደ። ሴኬምም ሰዎች በአቤሜሌክ ላይ ተንኮል አደረጉ። ይህም የሆነው በሰባ የይሩበኣል ልጆች ላይ የተደረገው ዓመፅ እንዲመጣ ደማቸውም በገደላቸው በወንድማቸው በአቤሜሌክ ላይ ወንድሞቹንም እንዲገድል እጆቹን ባጸኗቸው በሴኬም ሰዎች ላይ እንዲሆን ነው። የሴኬምም ሰዎች በተራሮች ራስ ላይ ድብቅ ጦር አደረጉ፣ መንገድ ተላላፊዎችንም ሁሉ ይዘርፉ ነበር። አቤሜሌክም ይህን ወሬ ሰማ። የአቤድም ልጅ ገዓል ከወንድሞቹ ጋር መጥቶ ወደ ሴኬም ገባ፤ የሴኬምም ሰዎች ታመኑበት። ወደ እርሻውም ወጡ፣ ወይናቸውንም ለቀሙ፣ ጠመቁትም፣ የደስታም በዓል አደረጉ። ወደ አምላካቸውም ቤት ገቡ፣ በሉም፣ ጠጡም። አቤሜሌክንም ሰደቡ። የአቤድም ልጅ ጋአል፦ የምንገዛለት አቤሜሌክ ማን ነው? ሴኬምስ ምንድን ነው? እርሱ የይሩበኣል ልጅ አይደለምን? ዜቡልም የእርሱ ሹም አይደለምን? ለሴኬም አባት ለኤሞር ሰዎች ተገዙ። ስለ ምን ስለዚህ እንገዛለን? ይህ ሕዝብ ከእጄ በታች ቢሆን ኖሮ አቤሜሌክን አሳድደው ነበር አለ። አቤሜሌክንም ሰራዊትህን አብዝተህና ውጣ አለው። የከተማይቱ ገዥ ዜቡልም የአቤድን ልጅ የጋአልን ቃል በሰማ ጊዜ እጅግ ተቈጣ፤ እንዲህም ብሎ ወደ አቤሜሌክ በተንኮል መልክተኞች ላከ፦ እነሆ የአቤድ ልጅ ጋአልና ወንድሞቹ ወደ ሴኬም መጥተዋል፤ ባንተም ላይ ከተማይቱን አሸፍተዋል። አሁንም አንተና ካንተ ጋር ያሉት ሕዝብ በሌሊት ተነሱ፣ በሜዳም ሸምቁ ነገም ፀሐይ በወጣች ጊዜ ማልደህ ተነሳ፣ በከተማይቱም ላይ ውደቅባት። እነሆም እርሱና ከእርሱ ጋር ያሉት ሕዝብ በአንተ ላይ በወጡ ጊዜ እጅህ እንዳገኘች አድርግበት። አቤሜሌክና ከእርሱም ጋር ያሉ ሕዝብ ሁሉ በሌሊት ተነሱ፣ በሴኬምም አቅራቢያ በአራት ወገን ሸመቁበት። የአቤድም ልጅ ገዓል ወጥቶ በከተማይቱ በር አደባባይ ቆመ። አቤሜሌክና ከእርሱ ጋር ያሉት ሕዝብ ከሸመቁበት ስፍራ ተነሱ። ገዓልም ሕዝቡን ባየ ጊዜ ዜቡልን፦ እነሆ ከተራሮች ራስ ሕዝብ ይወርዳል አለው። ዜቡልም፦ ሰዎች የሚመስለውን የተራሮችን ጥላ ታያለህ አለው። ገዓልም ደግሞ እነሆ ሕዝብ በምድር መካከል ይወርዳል፣ አንድም ወገን በመዖንኒም በአድባሩ ዛፍ መንገድ ይመጣል ብሎ ተናገረ። ዜቡልም እንገዛለት ዘንድ አቤሜሌክ ማን ነው ያልህበት አፍህ አሁን የት አለ? ይህ የናከው ሕዝብ አይደለምን? አሁንም ወጥተህ ከእርሱ ጋር ተዋጋ አለው። ጋአልም በሴኬም ሰዎች ፊት ወጣ፣ ከአቤሜሌክም ጋር ተዋጋ። አቤሜሌክም አሳደደው፣ በፊቱም ሸሸ፤ እስከ በሩም አደባባይ ድረስ ብዙዎች ተጐድተው ወደቁ። አቤሜሌክም በአሩማ ተቀመጠ። ዜቡልም ገዓልንና ወንድሞቹን በሴኬም እንዳይኖሩ አሳደዳቸው። በነጋውም ሕዝቡ ወደ እርሻ ወጡ፤ አቤሜሌክም ሰማ። ሕዝቡንም ወስዶ በሦስት ወገን ከፈላቸው፣ በሜዳም ሸመቀ። ተመለከተም፣ እንሆ ሕዝቡ ከከተማ ወጡ፤ ተነሳባቸውም፣ መታቸው። አቤሜሌክም ከእርሱም ጋር ያሉት ወገኖች ተጣደፉ፣ በከተማይቱን በር አደባባይ ቆሙ። ሁለቱም ወገኖች በእርሻ ውስጥ በነበሩት ሁሉ ላይ ሮጡባቸው፣ መቷቸውም። አቤሜሌክም በዚያ ቀን ሁሉ ከከተማይቱ ጋር ተዋጋ፣ ከተማይቱንም ይዞ በርሷ የነበሩትን ሕዝብ ገደለ። ከተማይቱንም አፈረሰ፣ ጨውም ዘራባት። በሴኬምም ግንብ ውስጥ የነበሩ ሰዎች ሁሉ ይህን በሰሙ ጊዜ ወደ ኤልብሪት ቤት ወደ ምሽጉ ውስጥ ገቡ። አቤሜሌክም በሴኬም ግንብ ውስጥ ያሉ ሰዎች ሁሉ አንድ ሆነው እንደተሰበሰቡ ሰማ። አቤሜሌክና ከእርሱ ጋር ያሉትም ሕዝብ ሁሉ ወደ ሰልሞን ተራራ ወጡ። አቤሜሌክም በእጁ መጥረቢያ ወስዶ የዛፉን ቅርንጫፍ ቆረጠ፣ አንስቶም በጫንቃው ላይ አደረገው። ከእርሱም ጋር ለነበሩት ሕዝብ እኔ ሳደርግ ያያችሁትን እናንተም ፈጥናችሁ እኔ እንዳደረግሁ አድርጉ አላቸው። ሕዝቡም ሁሉ እንዲሁ እያንዳንዳቸው የዛፉን ቅርንጫፎች ቈረጡ። አቤሜሌክንም ተከትለው በምሽጉ ዙሪያ አኖሯቸው፣ ምሽጉንም በላያቸው አቃጠሉት። የሴኬምም ግንብ ሰዎች ሁሉ ደግሞ አንድ ሺህ የሚያህሉ ወንድና ሴት ሞቱ። አቤሜሌክም ወደ ቴቤስ መጣ፣ ቴቤስንም ከቦ ያዛት። በከተማይቱም ውስጥ ብርቱ ግንብ ነበረ። የከተማይቱም ሰዎች ሁሉ ወንዱና ሴቱ ሁሉ ወደዚያ ሸሹ፣ ደጁንም በኋላቸው ዘጉ፣ ወደ ግንቡም ሰገነት ላይ ወጡ። አቤሜሌክም ወደ ግንቡ ቀርቦ ይዋጋ ነበር፤ በእሳትም ሊያቃጥለው ወደ ግንቡ ደጅ ደረሰ። አንዲትም ሴት በአቤሜሌክ ራስ ላይ የወፍጮ መጅ ጣለችበት፣ አናቱንም ሰበረችው። እርሱም ፈጥኖ ጋሻጃግሬውን ጠርቶ እኔን ሴት ገደለችው እንዳይሉ ሰይፍህን መዝዘህ ግደለኝ አለው። ጎልማሳውም ወጋው ሞተም። የእስራኤልም ሰዎች አቤሜሌክ እንደሞተ ባዩ ጊዜ እያንዳንዱ ወደ ስፍራው ተመለሰ። እንዲሁ ሰባ ወንድሞቹን በመግደል አቤሜሌክ በአባቱ ላይ ያደረገውን ክፋት እግዚአብሔርም መለሰበት። እግዚአብሔርም የሴኬምን ሰዎች ክፋት ሁሉ በራሳቸው ላይ መለሰባቸው። የይሩበኣል ልጅ የኢዮአታም እርግማን ደረሰባቸው።